ሰበር አስደንጋጭ ዜና ጥብቅ የጥንቃቄ መረጃ ቫይረሱን ሆን ብለው እያሰራጩት እየዘሩት ነው አዲሱን መርበርግ ቫይረስ ህዝቡ ሳይጨርስ በመጋለጡ ኦህዴድ መራሹ ስርዓት ፋሽስታዊው የሚይዘው የሚጨብጠው ጠፍቶታል ሞተውን ሰውዬ ጸሎት ያደረጉ የገነዙ የሙሉ ወንጌል ነው፣ የመካነ ኢየሱስ ከሁለት አንዱ የፕሮቴስታንት አማኞች የሃይማኖት አባቶች ራሳቸው የነኩትም ሰዎች እዛው ሞተዋል። ደም በአፍና በአፍንጫቸው እየወጣ ሞተዋል። የማርበርግ ቫይረስ ከኮሮና ቫይረስ ጋር ተመሳሳይ ነው ብላችሁ የምትዘናጉ ሰዎች ይህ የጥንቃቄ መልእክት አቤቱ

እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ እንደምንቆያችሁ እንደምን እስከዚህ ያደረሳችሁ? እኔ አለው እግዚአብሔር ይመስገን። ለዚህ የዩቱብ ቻናል አዲስ የሆናችሁ እኔ ሶስና ካሱ እባላለሁ። የተዋሕዶ ቤተሰብ የሚል የዩቱብ ቻናል ነው። ቻናላችን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በትትና ጠይቃችኋለሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮ ወይንም ደግሞ ከመጀመራችሁ በፊት ላይክ እንዲሁም ሀሳብ አስተያየታችሁን በኮመንት ላይ በጨዋነት ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ለዛሬ እጅግ በጣም ጠቃሚ የሆነ መረጃ አለ። እሱም ቪዲዮ እንከታተላለን። ከዛ በፊት ግን ለብዙዎች ለብዙዎች መዳረስ ስላለበት ላይክ እና ሼር እያደረግን እንጀምር ወደ ቪዲዮ። ሰበር አስደንጋጭ ዜና፣ ጥብቅ የጥንቃቄ መረጃ። ቫይረሱን ሆን ብለው እያሰራጩት እየዘሩት ነው፣ አዲሱን መርበርግ ቫይረስ። ይሄ ቫይረስ ሆን ተብሎ ከመካከለኛው አፍሪካ እንደገባና የቫይረሱ ናሙና መገኘቱን የአማራው ልጅ ይሄ ከላይ የሚገኘው ዶክተር ቢኒያም አስራት አጋልጦት ከባድ ምቀኝነትና የዓላማቸው አሰናካይነት ሆኖባቸዋል። ይሄ ጉድ ባይጋለጥበት ኖሮ ይሄኔ እስካሁን በትንሹ ከአምስት እስከ አስር ቀናት ብቻ ከመቶ ሺህ በላይ ህዝብ ያለምንም ጫጫታ ተቀንሶለት ሞቶለት ነበር። ነገር ግን አልሆነም። መለኮታዊ ጣልቃ ገብነት ያለባት ሀገር ስለሆነች ዶክተር ቢኒያም አስነስቶለታል። ለዚች ሀገር ወገኖቼ እስካሁን ድረስ በቫይረሱ አንድ የህክምና ዶክተር ጨምሮ ሰባት ዜጎች አንድ መጫት ከነ ልጇ እና የጽዳት ባለሙያ በጂንካ ሆስፒታል ውስጥ አርፈዋል። ልብ አድርጉ። በተከሰተው ቫይረስ ጂንካ ሆስፒታል ውስጥ የሞተው ሐኪም አንዱ ዶክተር ጌትነት አብዩ ይሰኛል። የቀብር ላይ የተገኙ ግለሰቦችም ወዲያውኑ በዚሁ ቫይረስ ተይዘው ታመዋል። አንዱ እስካሁን ድረስ በጽኑ ህመም ውስጥ እንዳለ ተነግሯል። የውጭ ሚዲያዎች ሳይቀሩ ስለ ቫይረሱ እየዘገቡ ነው። ፋና ወይም የኢትዮጵያ ሚዲያዎች ዝም ጭጭ ብለዋል። ይህን የሚደረገውን ጉዞ ሊያሰናክሉ ይፈልጋሉ። ይህን ወይም መንግስታት ወደ ኢትዮጵያ የሚደረገውን ጉዞ እያገዱ ይገኛል። ይሄ አደገኛ ገዳይ ቫይረስ ከኢቦላ ጋር እጅግ ተመሳሳይና ፋሚሊየር የሚባል አይነት ነው። ተጠንቀቁ፣ ይገድላል። በተያያዘ ዜና ይሄ ቫይረስ ያለበትና የታመመን ግለሰብ መገናኛ አካባቢ ዛሬ ከጂንካ አምጥተው ለቀውታል። ህዝቤ ሆይ ራስህን ጠብቅ፣ ተጠንቀቅ፣ አምልጥ ራስን ከዚህ ክፉ ወረርሽኝ በሽታ አድን ያው እንግዲህ ተከታትለ እንደተመለስ ነው ሆን ተብሎ የተረጨ ቫይረስ ነው ነው እና የሚባለው ሆን ተብሎም ተረጨ ሆን ተብሎም አልተረጨ እኛ ግን እጅግ በጣም መጠንቀቅ አለብን እና ይህንን ቫይረስ ያጋለጠው ዶክተር ደግሞ ከስራ እንደለቀቀ እንደታሰረም ተነግሯል እሱን ደግሞ አይተን እንመለስ ወረርሽኝም ያጋለጠው ዶክተር በቁጥጥር ስሩ ታስሯል የጂንካ አጠቃላይ ሆስፒታል ሚካኤል ሜዲካል ዳይሬክተር በአካባቢ በተከሰተው የሚጂ ሄሞሮጂክ ፊቨር እንደሆነ በመገመት በተገመተው ተላላፊ በሽታ መሞታቸው ገልጸው በመገናኛ ብዙሃን መረጃ በመስጣቸው ተከትሎ ከኃላፊነታቸው ተነስቷል መነሳት ብቻ አይደለም ተባረዋል የሚልም ይሄ መረጃ ወጥቷል እና ይሄ ዶክተር በሽታው ዝም ብሎ ያስፋፋው ነበር ስላልፋፋ እንዲስፋፋ ዝም ቢል ኖሮ ባለበት ላይ እድገት ተሰጡት ነበር ስለተናገረና ሀገር እንዲድን፣ ህዝብ እንዲድን ስለጠየቀ ጤና ጥበቃውም እንዲደርስ እንዴ 300,000 ዶላር ከወረድ ባንክ አግኝታችሁ እንዴ ከአለም ጤና ድርጅት እ ይመለሳ ውሸት ነው ውሸት አለመሆኑን መሆኑን እኮ በራሳችሁ ሚዲያ ላይ ገለጻችሁት። መንግስት ሚዲያ ላይ ያውም ፋና ሚዲያ ላይ ዶክተር መቅደስ ዳባ በጤና ጥበቃ ሚኒስቴርም በማህበራዊ ስር ገጽ ገልጸዋለች። ታዲያ የግለሰብ ለምን ተባረረ? አደጋ የሚያስከስት ነገር ትደርሶብኛል አለ። በምንም ዲሲፕሊን አይነት ጉዳይ እንኳን ቢኖረው በዚህ ጊዜ ካደረጋችሁት ጉዳዩ ከዚህ ጉዳይ ጋር ካልተገናኘ በስተቀር ይህን ግለሰብ አቆይታችሁ በሌላ ጉዳይ ሊጠይቁት ይገባ ነበር፣ ቢፈልጉት ኖሮ። እናንተ ግን ጉዳዩ ከዚህ ጋር የተያያዘ ስለሆነ በዚህ ጉዳይ ላይ ጠየቃችሁትና ከስራ አሰናበታችሁት። እንጠይቃለን ወረርሽኝ ያጋለጠ ዶክተር ከስራ የሚባረር ከስራው የሚቀነስ ከስራው የሚሰናበት ከሆነ ይሄ አደጋ ነው። ከእድገቱ ካለበት ደረጃ ላይ የሚወርድ ከሆነ ይሄ ችግር ነው። ስለዚህ ኢትዮጵያን ለማስገደል ነው አስተዳደሮች የተቀመጡት ማለት ነው። ያንን ካላረጉና ወረርሽኝ እንደመጣ ካጋለጡ ይታሰራሉ ወይ ከስራቸው ይለቃሉ ወይ ከእድገታቸው ይወርዳሉ። እንግዲህ የጤና ጥበቃ ሚኒስቴር ምላሽ ይሰጣሉ ብዬ ተስፋ አደርጋለሁ። ያው እንግዲህ ይህንን ቫይረስ ነው እና ያጋለጠው፣ እጅግ በጣም አደገኛ ቫይረስ ነው። እንደ ቀላል ነገር ማየት የለብንም። ሁላችንም ልንጠነቀቅ ይገባናል። እና እኛ እንግዲህ እርስ በራስ ጭንቅንቅ ባለ መስመር ላይ ነው የምንሄደው። በጣም ምንም አይነት ጥንቃቄ የለም። እና በዚህ አይነት በሽታ የተያዙ እና የሞቱ ሰዎችም እንዳሉ መረጃዎች የሚያሳዩ ናቸው። እና መጀመሪያ ላይ በዚህ ቫይረስ ተይዘው የነበሩ እናም ደግሞ የሞቱ ሰዎች አሉ እና የነርሱ ባለቤት ደግሞ አሁን አርፋለች ና ንክኪ ባለ ቁጥር ይሄ ቫይረስ የመተላለፍ እጅግ በጣም ሰፊ ነው እና ያንን ነገር ደግሞ አይተን እንመለስ። በጣም አሳዛኝ ዜና ከወደ ጅንካ ተሰምቷል። መጀመሪያ በማርበርግ ቫይረስ ተይዘው ህይወታቸው ካለፉ የጤና ባለሙያዎች መካከል እንግዲህ የነርሱ ባለቤት ዛሬ ህይወቷ እንዳለፈ ተሰምቷል። እንግዲህ እነዚህ ጥንዶች ሶስት ልጆች የነበራቸው ሲሆን እንግዲህ ቤተሰባቸውን በት ነው አልፈዋል። ይሄ እንግዲህ ከአንድ ቤት ባልና ሚስት ሲሞቱ ለሁለተኛ ጊዜ ነው በማርበርግ ቫይረስ ምክንያት። የመጀመሪያው መልእክቴ የህመሙን አስከፊነት ተረድተን ሁላችንም ራሳችንን እንድንጠብቅ። እንግዲህ ከተለያዩ ቦታዎች ለቅሶ ለመድረስ ለመቅበር እየተባለ ወደ ጅንካ ገብተው ይሄንን ሴረሞኒ አቴ እንዳድርገው የሚሄዱ ሰዎች እንዳሉም መረጃው ደርሶናል። ይሄ በጣም አሳሳቢ ነው። እንግዲህ ቫይረሱ ወደ ሌሎች ቦታዎች ላይ እንዲሰራጭም ስለሚያደርግ እዚህ ጋር ተያይዞ ማንሳት የሚፈልገው ነገር እንግዲህ የጤና ባለሙያዎች አስገዳጅ በሆነ ሁኔታ እንደዚህ አይነት ወረርሽኝ ሲመጣ ቅድሚያ የምንጋፈጥ በመሆኑ በጣም ተጎጂዎች ነን። እኔ አስታውሳለው የዛሬ አምስት ዓመት ኮሮና በተከሰተበት ጊዜ ኮሮና ከያዛቸው ሐኪሞች የመጀመሪያው ነበርኩኝ እና በሰዓቱ ብዙም ስለ ኮሮና የተሟላ እውቀትም ስላልነበረ ቤተሰብ ምን ያክል እንደተረበሸ ምን ያክል ከባድ ጊዜ እንዳሳለፍን በጥቂቱም ቢሆን የምናስታውሰው ነው። ማርበርግ ቫይረስ ደግሞ በጣም የተያዙ ሰዎች ሁሉ የሚሞቱበት በጣም አደገኛ አይ ኬስ ፋታሊቲ ያለው ህመም ስለሆነ እባካችሁ እባካችሁ ጥንቃቄ አድርጉ። ሌላው እንግዲህ ማህበራዊ ሚዲያ ላይ በእርዳታ የምትታወቁ እንደዚህ አይነት ሁኔታዎች ሲፈጠሩ ድጋፍ የምታሰባስቡ ሰዎች በዚህ ምክንያት ወላጆቻቸውን ላጡ ቤተሰቦች እንግዲህ ድጋፍ እንድታደርጉ፣ እኔ ምንም እንቅስቃሴ እያየው አይደለም፣ ትኩረት እየተሰጠው አይደለም። እባካችሁ እዚህ ነገር ላይ ትኩረት አድርጋችሁ እንቅስቃሴ እንድትጀምሩ ጥሪ አስተላልፋለሁ። ለሟት ቤተሰቦች አጠቃላይ መጽናናትን እመኛለሁ። እንግዲህ ሟቶች ነፍሳቸውን መገነት ያሳርፍልን። አመሰግናለሁ። አሁን እንግዲህ ከአንድ ቤት እነዚህ ሰዎች ሞተዋልና እጅግ በጣም የሚያሳስብ ነው። ከነሱ ጋር ደግሞ ንክኪ ኖሮት ወደ ሐዋሳ የተመለሰ ደግሞ አንድ ግለሰብ ሰሞኑ ሞቷልና እሱንም ደግሞ ተከታትለን እንመለስ። ሐዋሳ ከተማ ዳቱ በሚባለው አካባቢ ላይ አንድ ሰው በአዲሱ በማርበርግ ቫይረስ እንደሞተ አካባቢ ላይ ያሉ ሰዎች ይህንን መረጃ ሼር አድርገውልኛል። እስካሁን ድረስ ግን ከጤና ሚኒስቴር በኩል ምንም አይነት ኮንፈርሜሽን የለም። መረጃው እንደነገሩኝ ከሆነ ይሄ ሰው ማለትም፣ አሁን በዚህ በሽታው ሞቷል የተባለው ሰው ወደ ጂንካ ከተማ ለቅሶ ለመድረስ ተጉዞ እንደነበርና ከጂንካ ከተመለሰ በኋላ ታሞ እንደነበርና በኋላም እንደሞተን የተነገረው ከአካባቢው ላይ እንደተላከልኝ ቪዲዮ ከሆነ ጸጥታ አካላት ሰዎች ወደ አስክሪኑ እንዳይጠጉ የግንዛቤ ማስጨበጥ ስራ እየሰሩ እና እያራቁ እንደሆንም ጭምር ነው። ይህን መረጃ ተከታትለ እንደተመለስ ነው ነው ጂንካ ላይ ነበረ፣ ከነዚህ ሰዎች ጋር ነበረ፣ ቫይረሱ ከነበረባቸው ሰዎች ጋር ነበረ እና በንክኪ ይተላለፋል እና ከቆይታ ጊዜ በኋላ ሰሞኑን አርፏል። ይህንንም ደግሞ ጤና ሚኒስተር ኮንፈርም አድርጎታል እና ነገር ግን እስካሁን አሁን ድረስ በደንብ ጥንቃቄ እየተደረገበት አይደለምና፣ ስለ ቫይረሱ ደግሞ አንዳንድ ጉዳዮች ሰምተን እንመለስ። የማርበርግ ቫይረስ ከኮሮና ቫይረስ ጋር ተመሳሳይ ነው ብላችሁ የምትዘናጉ ሰዎች፣ ይህ የጥንቃቄ መልእክት ነው። ሰላም፣ ዶክተር ረዴት ነኝ ከጎህልዚ። ማርበርግ ቫይረስ ፊሎቪሪዴ ከተባለ የቫይረስ ፋሚሊ የሚገኝ ሲሆን ከኢቦላ ጋር ተመሳሳይ ዝርያ አለው። በዚህ ቪዲዮ የበሽታውን ምልክቶች፣ የበሽታውን መተላለፊያ መንገዶች ስለምጠቁማችሁ ይህን ቪዲዮ እስከ መጨረሻው ተመልከቱ። ብዙዎች ማርበርግን ከኮሮና ጋር በማነጻጻት ችላ እያሉ ሲሆን የኮሮና የመግደል አቅም ከሁለት እስከ ሶስት ፐርሰንት ሲሆን የማርበርግ ደግሞ ከሀያ ሶስት እስከ ዘጠና ፐርሰንት እንደሚሄድ እስካሁን ያሉ ጥናቶች ያረጋግጣል። በዚህም ምክንያት ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል። በማልበርግ የተያዘ ሰው ከፍተኛ የሆነ ትኩሳት ይኖረዋል። ሌላ ጊዜ ከሚኖሯቸው ትኩሳት ለረጅም ጊዜ የሚቆይና በምንም አይነት የትኩሳት መድኃኒቶች ለውጥ የማያሳይ ነው። ከከፍተኛ ትኩሳት ጋር በተጨማሪ ብርድ ብርድ ማለት፣ ራስ ምታት፣ የጡንቻና የጀርባ ህመም፣ ማቅለሽለሽ፣ የሆድ ህመም፣ ተቅማጥ፣ አፍንጫ ከአፍ ወይም ከቆዳ ስር ደም መፍሰስ፣ ደረት ጀርባ ወይም ሆድ አካባቢ የሚታይ ጠበቅ ያለ ሽፍታ ሊኖርባቸው ይችላል። በማልበርግ ቫይረስ ከሚተላለፍባቸው መንገዶች ውስጥ በማልበርግ ቫይረስ ከተያዘ ሰው ጋር ደም፣ ሽንት፣ እንባ እንዲሁም ከሌሎች የሰውነት ፈሳሾች ጋር በቀጥታ የሚኖር ንክኪ፣ በማልበርግ በሽታ ታሞ ከነበረ ወይም በማልበርግ ቫይረስ ህይወቱ ካለፈ ሰው ሰው ሲጠቀምባቸው የነበሩ ቁሶችን እንደ ልብስ፣ አልጋ፣ መርፌ እንዲሁም ሌሎች መገልገያዎች ጋር የሚኖር ንክኪ፣ እንዲሁም በበሽታው የተያዙ የተለያዩ ወፎች ቫይረሱን ወደ ሰዎች ያስተላልፋሉ። ለበሽታው ከተጋለጥን ከሁለት እስከ ዘጠኝ ባሉ ቀናት ውስጥ የበሽታው ምልክቶች ይታያሉ። በሽታው ለመከላከል ማድረግ ከምችሏቸው ነገሮች ውስጥ ለታመመ ሰው ደም ወይም ሌሎች ፈሳሽ ንክኪ ራስን መጠበቅ፣ እጅን በሳሙና ወይንም በሳኒታይዘር በአግባቡ ማጽዳት፣ ለታመመ ሰው እንክብካቤ በምታደርጉበት ወቅት የአፍና የአፍንጫ ጭንብል እንዲሁም የእጅ ጓንት መጠቀም። ቅድም የጠቀስኩላችሁ ምልክቶች ራሳችሁ ላይ ወይም በአቅራቢያችሁ ያለ ሰው ላይ ካስተዋላችሁ ራስን በማግለል ወደ ሕክምና ተቋም በአፋጣኝ መሄድ ይኖርባቸዋል። እስካሁን ጤና ጥበቃ ሚኒስቴር ባወጣው መረጃ መሰረት አራት ሰው በቫይረሱ የተያዘ ሲሆን ሶስት ሰው ህይወቱ አልፏል። እዚህም ሳትዘናጉ ጥንቃቄ እንድታደርጉ መክራለን ይህ ቪዲዮ ለብዙዎች እንዲደርስ ሼር ማድረግ አትርሱ በኢትዮጵያ ውስጥ ተገኘ የተባለው ጂንካ ውስጥ ነው ጂንካ ውስጥ ተገኝቷል ቫይረሱ እና የሞተውን ሰውዬ ጸሎት ያደረጉ የገነዙ የሙሉ ወንጌል ነው የመካነ ኢየሱስ ከሁለት አንዱ የፕሮቴስታንት አማኞች የሃይማኖት አባቶች እራሳቸው የነኩትም ሰዎች እዛው ሞተዋል ደም ባፍና ባፍንጫቸው እየወጣ ሞተዋል እነሱን ያከሙት

አርባ ምንጭ አካባቢ ነው አንዱ እንደውም ያለው፣ ሞቷል። ከተማ ውስጥ በጣም ያስፈራላሉ። ሞቱ ከዛ በኋላ ተደብቋል ማለት ነው። በሌላ መልኩ ከዛው ጂንካ ቤተሰብ ጥየቃ ሄዶ የነበረ ወታደር ወደ ደቡብ የመከላከያ ካምፕ ውስጥ ገብቶ በቫይረሱ ተይዞ ከዛ በኋላ እሱም መደዚ አይነት ሁኔታ ሞቷል። እዛ ወንድማችን ደማ ምናም ብለው ሲያ እንትን ሲሉት የነበሩትም በሙሉ እንደተያዙና ተያዙና በብዛት እንደሞቱ ተወርቷል። ይሄ እንዳይወጣ ተብሏል ማለት ነው። ከዛ የሚገርመው ደግሞ ለሪፈር ተብሎ ገንዘብ ያላቸው ሊሆኑ ይችላሉ። ከጂንካ ወደ አዋሳ፣ ወደ አዋሳ ይህንኑ በቫይረስ የተበከለ ሰው ይዘው ሄደዋል፣ ይዘው ሄደዋል። እናም እንግዲህ እዛም አካባቢ የዚህ የቫይረስ በዚህ ቫይረስ የተጠቁ ሰዎች በዚህ በቫይረሱ የተጠቁ ሰዎች ሐዋሳም እንዳሉ ተነግሯል ማለት ነው። ሌላው ቫይረሱ ከእዛም ተነስቶ ወደ ሌሎች ቦታዎችም እንደተዛመተና በተለይ ደግሞ እንዴት እንደተሻገረና እንዴት እንደገባ ባይታወቅም ጋዜጠኛ ኤልያስ መሰረት ይሄ የማርበርግ ቫይረስ ግልጽነት የሌለው ነገር እየተካሄደ ነው ብሏል። ምክንያቱም በጅንካ የነበረውን የቫይረሱን መገኘት ለዓለም አቀፍ ሚዲያና ለድርጅቱ ተቋሞች የነገረው ሐኪም ከስራው ተባሯል፣ ታግዷል እና ምን እንደሚያደርጉት እንግዲህ የሚታወቅ ነገር የለም እና ኤልያስ መሰረት ሰሞኑን እየተዛመተ ባለው የማርጎርቭ ቫይረስ ዙሪያ ግልጽነት የሌለው አካሄድ በርካታ ሰው ህይወት አዘገበ። ከስድስት ቀናት በኋላ ጤና ሚኒስቴር ማረጋገጫ ሰጥቷል። አሁንም እንደ አሩሲ ባሉ አካባቢ ሰዎች ህይወታቸው እያለፈ መሆኑን የጤና ባለሙያዎች እየተናገሩ ነው። መረጃው በፍጥነት ለህዝብ ይፋ አድርጎ ሰው እንዲጠነቀቅ ማድረግ አይሻልም? ምን በሽታው ገባባቸው ተብሎ አካባቢዎች ለየት እስከሚደረግ ማንም ሰው እንዳይገባ እና እንዳይወጣ መደረጉ መልካም ቢሆንም ይህ ክስተት ገጽታ እንዳያበላሽ በሚል መደበቁ በሰው ህይወት መቆመር ነው። እነዚህ ከታች ስማቸው የተቀመጡ ሰዎች በአርሲ ዞን አስኮ ወረዳ ሁሉ ቆ ቀበሌዎስ ብቻ ህይወታቸውን እንዳጡ መሰረት ሚዲያ አረጋግጧል ብሏል። እንግዲህ በጂንካ ፕሮቴስታንቶቹ ሞተዋል። አንዱ ዶክተሩ፣ አንደኛው የአርባ ምንጭ ልጅ ኦርቶዶክስ ነው ተብሏል። ቫይረሱ ሃይማኖት አይመርጥ። ያው እንግዲህ ተከታትለ እንደተመለስ ነው። እጅግ በጣም አደገኛ ነው። እንደ ኮሮና አድርጋችሁ ልታስቡ የምትችሉ ሰዎች አላችሁ፣ እና ከኮሮና እጅግ በጣም የላቀ በሽታ ነውና በጣም የሚያስጠላ በጣም ጉዳት የሚያደርስ በሽታ ነው እና እንድትጠነቀቁ ነው ይህንን ቪዲዮ ያዘጋጀውላችሁ። ለብዙዎች ደግሞ አዳርሱላቸው። በጣም ኬርለስ የሆኑ ሰዎች አሉና እነሱ ሰዎች እንዲጠነቀቁ በጣም አሳሳቢ የሆነ በሽታ እንደሆነ እንዲያስቡበት ነው እና ለዛሬ ይጠቅማችኋል ብዬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁኝ። ቪዲዮ ከተመቻችሁ ላይክ እንዲሁም ለወዳጅ ዘመዶቻችሁ ስለሚያስፈልግ ሼር እንድታደርጉላቸው በትህትና ጠይቃቸኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። አቤቱ